ኢሬቻ ለሀገር እድገትና አንድነት በሚል መሪ ሀሳብ በኦሮሚያ ክልል ፕሬዝዳንት ጽሕፈት ቤትና በኮሚኒኬሽን ቢሮ ትብብር አዘጋጅነት ተካሂደዋል። በመድረኩ በአርሲ ዩኒቨርሲቲ የገዳ ትምህርት መምህር በሆኑት ዶክተር ሙሐመድ ነሞ የውይይት መነሻ ጽሑፍ ቀርቦ ውይይት ተደርጎበታል። በመድረኩ ንግግር ያደረጉት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ኢሬቻ የገዳ ስርዓት አካል ሆኖ በርካታ በጎ ቤቶች ያሉት መሆኑን ገልጸው ኢሬቻን የመሰሉ በጎ ማህበራዊ እሴቶችን መጠበቅና ማሳደግ ይገባል ብለዋል። ፈላሰሞተ ጉርጉዳ ጠሊነማ ኦሜኬሳ ገዳን ይሰጥቁዮ የሰው ልጅ ከፈጠራቸው አኩሪና ድንቅ ዴሞክራሲያዊ ስርዓቶች ውስጥ አንዱ ገዳ ነው። ከገዳ ስርዓት ደግሞ አንዱ ኢሬቻ ነው። ይህን የመሰሉ ድንቅና በጎ ማህበራዊ እሴቶችን መጠበቅና ማሳደግ ይገባል። ኢሬቻ የሰላም የአንድነትና የአብሮነት እሴቶችን በተጨባጭ ማሳያ ሲሆን፣ ይህም የኢትዮጵያን የጥንት ስልጣኔ ለዓለም የምናሳይበት ትልቅ መድረክ ነው። የዘርፉ ምሁራንም የኢሬቻ ምንነትና ትክክለኛ መገለጫዎችን በጥናትና ምርምር በማስደገፍ ማሳወቅና ማስገንዘብ እንደሚገባቸው ተናግረዋል። ሚዲያን ሌ ከነረት ጅቹን ባዬ በርባችሳ ሚዲያዎች በእሪቻ ቱርፋቶች ላይ መስራት ይጠበቅባቸዋል። ሰላም እና አብሮነት የእርቅ ስርዓት መሆኑ በግልጽ ስለሚያሳይ በዚህ ዙሪያ ደግሞ መስራትም ያስፈልጋል። ሬች አያና ፊ ስርነ ጉዳ ኦሮሞ ተውሳ ህንቤግነሁ እንዲገኛ ኢሬቻ ትልቁ የኦሮሞ በዓልና የምስጋና ስርአት እንደሆነ እናውቃለን። ይህ የገዳ ስርአት አካል የሆነው በዓል የኦሮሞን ትልቅነት ብሎም የኢትዮጵያን ስልጣኔ ለዓለም የሚያሳይ ነው። ይህንን ስርዓት ልናሳድገው ይገባል። አካ ዱኛን ቤኩፍ ሰበብ ሰብ ለሚን ኬኛ አካ ከቤኩ ጉማቸ ስንጎተን ከናፍ ኦሮሞ ብረት ከባየ ጉዳ ቀብዱ አለም እንዲያውቅ መሰል ጥናታዊ ጽሁፍ ቀርቦ ለውይይት መቅረቡ እጅግ በጣም የሚበረታታ ነው። እሪቻን በሚፈለገው መልኩ ለዓለም ማሳወቅ የሁላችንም ድርሻ ነው። ሁሉም አካላት በዚህ ጉዳይ ላይ መስራት ይጠበቅበታል። ውይይቱ በእሬቻ ትሩፋቶችና ምንነት ላይ ያተኮረ ሲሆን እሬቻ የኢትዮጵያን የአንድነትና አብሮነት ባህል ለዓለም የሚያሳይ መሆኑንም ተነስቷል።